ሰላም ጤና ይስጥልኝ። የተከበራችሁ ተመልካቶቼ ከምፕ ድጋሚ በች አለመጣችሁ የኔ ፕሮግራም ጊዜ ሆርሞን በተመለከተ የማውቀውን ማሳወቅ ፕሮግራም ነው። የዛሬ ፕሮግራም ፔሪ ሜኖፖዝ፣ ሜኖፖዝ እና ፖስ ሜኖፖዝ ሶስት የተለያዩ የሰውነታችን ላይ አርባ ላይ ስንገባ የተለያዩ የሰውነት ለውጦች የሆርሞን ለውጦች ሰውነታችን ላይ እናያለን። የመጀመሪያው ለውጥ ፔሪ ሜኖፖዝ የምንለው ምንድነው ፔሬዳችን ሌላ ጊዜ በየወሩ የሚመጣው አሁን ጋፑን እየጨመረ ይመጣል በየሶስት ወሩ በየአራት ወሩ አንዳንዴ በየስድስት ወሩ ሲመጣ ደግሞ በጣም ኃይለኛ የሆነ ፔሬድ እናያለን እና ይሄ የመጀመሪያው ሜኖፖዝ ላይ ስንገባ የመጀመሪያው የሚታየን ሳይ ነው ከዛ በኋላ የእንቅልፍ ችግር ይመጣብናል። እንቅልፍ በጣም የምንቸገርበት ጊዜ፣ የማንተኛበት ጊዜ ይበዛል። በተለይ ተኝተን ለሊት ነቅቱ ቁጭ ማለት በጣም የመረበሽ ስሜቶች ሰውነታችን ላይ ይመጣሉ። በጣም ንጭናጫ ያደርገናል። በጣም ቁጠኛ እንሆናለን። በጣም ደስተኛ እንሆንም። ዲፕሬሽን። ፕሮጀስትሮን የሚባለው ሆርሞናችን ሁለት በጣም አስፈላጊ የሆኑ ሆርሞኖች አሉ ፕሮጀስትሮን እና ኤስትሮጀን ሆርሞኖች ለሴቶች በጣም ወሳኝ እና በጣም አስፈላጊ የሆኑ ሆርሞኖች ሲሆኑ የመጀመሪያው ሆርሞን ፔሪሜኖፖዝ ላይ ፕሮጀስትሮን የሚባለው ሆርሞን መውረስ ሲጀምር እነዚን ምልክቶች እናያለን። አንድ ጊዜ ምን እንደሆነን ምን እንደሚለዋወጥብን ራሱ አናቀው? ከዛ ደግሞ እንዳልኳችሁ ሶስት ወር፣ አራት ወር፣ ስድስት ወር፣ ሰባት ወር እንደዚህ ጋር እኮ እየበዛ ሲመጣ ፔሬዳችን በጣም የመዘበራረቅን ነገር ያሳየናል። ከዛ አንድ አመት ሙሉ ፔሬድ ሳናይ ስንቀር አሁን ሜኖፖዝ ላይ ገብቻለሁ እንላለን። ኤስትሮጂን ሆርሞናችን እንዳልኮች መጀመሪያ የሆኑ ፕሮጀስትሮን ነው። ከዛ ደግሞ ፕሮጀስትሮን ነው የመጀመሪያ ሆርሞናችን፣ ፕሮጀስትሮን። ሁለተኛው ኤስትሮጂን ሆርሞናችን መውረድ ሲጀምር፣ በጣም የተለየ ሲምፕተሞች ተጨምሮ ይመጡብናል። ይሄ ይሄው ምንድን ነው የልብ ትርታች፣ በጣም ሀይለኛ የልብ ትርታ ችግር ይመጣብናል እና የማለ ሆት ፍላሽ የሚባል በጣም ይሄ ሳናስቡ በሰከንድ የሚያልብ የሚወብቅ ላብ ይመጣብናል። ስንናደድ ወይ ስንበሳጭ በቃ በአንዴ የሚያልብ ላብ ይመጣብናል። ለሊት ለሊት በጣም ኃይለኛ ላብ ያስቸግረናል። መተኛት በጣም እንቸገራለን። ቁርጥማት በጣም ኃይለኛ ቁርጥ ሜኑ ሆድ ላይ ስንገባ በጣም ኃይለኛ በቃ ይህ ጠዋት ስንነሳ በቃ ቁርጥማት ሰውነታችን እያንዳንዱ ሰውነታችን በጣም የሚሰማ በጣም የሚረብሽ ቁርጥማት ይመጣብናል። ዲፕሬሽን በጣም ኃይለኛ ድብርት፣ ሁሉ ነገር ያስጠላናል፣ ኑሮ ያስጠላናል። ምን እንደሆነን አናውቀውም። በጣም ብሱጭ እሆናለን፣ በጣም ቁጠኞች እንሆናለን፣ ደስተኛ አይደለንም። እና ይሄ ምልክቶች ሰውነታችን ላይ በጣም አሳሳቢ ነው እና በጣም አደገኛ ነው ብዬ የምለው ማናየው ሰውነታችን ጋገን የሚቀየረው እንዳልኳቸው፣ ይህ ቆርጥማቱ አጥንታችን መሳሳት ይጀምራል። አጥንታችን ፊል እናደርገዋለን፣ ስሜቱን በጣም ፔን ስላለው ስሜቱን በጣም ይሰማራል፣ እና እዛ ላይ ማሰላችን ራሱ በጣም ያመናል። ይሄ የአጥንታችን መሳሳት ራሱ በጣም አደገኛው የሆነ እኛም ማንሰማው ውስጣችን ግን እየተሰረሰረ እያለቀ የሚመጣው የአጥንታችን በጣም የሚያሳስብ ነገር ኦልሞስት አስር ዓመት ያህል ሊፈጅ ይችላል። እና ብዙዎቻችን በጣም ስለምንቸገር ሐኪም ከሄደን ስናማክር እራሱ ካወቅነው ነው ይሄንን ችግሩን የሆርሞን ነው ብለን ካወቅነው ነው ስናማክር፣ እንደ ኖርማል፣ እንደ ቀልድ እኔ ብዙ ጊዜ እናገረዋለሁ እና ቀልድ መታየት የለበት ሜኖፖዝ ሴቶች ችንም የምናልፍበት መንገድ ኦፖርቹኒቲ የሆርሞን መውሰጃ መስኮቶች አሉ። እነዚህ መስኮቶች ምንድን ናቸው? ሜኖፖዝ ላይ ከአስር ዓመት በላይ ካልሆንን ቴራፒ የሆርሞን ቴራፒዎች አሉ። ፖስት ሜኖፖዝ የሚባል ነገር አለ። አልፈን አሁን የመጀመሪያው ፔሪ ቅድመ ማረጥ ነው። ከዛ ሜኖፖዝ እንገባለን። ከዛ በኋላ ፖስት ሜኖፖዝ በቃ አንዳንድ ሴቶች ኦሬዲ ኒማ አልፍ ያለሁኝ በውስጥ ሜኖ ላይ ነኝ ኦልሬዲ አልፎኛል ይላሉ። እና አልፎኛል የሚሉት ይሄንን ሁላ ሲምተሞች የሰው ልጅ መልመድ ይጀምራል። እንደዚ ሲምተሞች አሉ። ሰውነታችን የሆነ ነገር መቶ ሲገለባበጥ የሆነ ሰዓት ላይ ብዙ አመታት ካሳለፈ በኋላ እራሱ ሰውነታችን ጥንካሬ ማምጣት ይጀምራል። ግን ሆርሞኖቹ እንዳሉ ናቸው፣ ወርደዋል በሙሉ ያሉብን ሆርሞናችን ዜሮ ላይ ገብተዋል። ማጣቱ እንቅልፍ አሁን ትልቅ ሰዎች አስተብላችሁ እንደሆነ በጣም አጭር ነው እንቅልፍ የሚወስዱ ይለመዳል። ትንሽ ነው የሚተኙት። ስድስት ሰዓት አምስት ሰዓት ከተኙ አለቀ። ቁርጥማት አለባቸው፣ በጣም ያማቸዋል። የት ጋ እንደሚያማቸው ራሱ ፖስት ሜኖፖዝ የምንለው ይሄ ሁላ ፕሮሰስ ስለተለመደ ኦልሬዲ አልፍ ያለው እዚህ ደረጃ ላይ ደርሻለሁ ተብሎ ተደምድሞ ይቀመጣል። አልፎት ያሉት ሴቶች ምንድነው ችግራቸው? ምንድነው በእድሜ የሚመጣው ችግር የሚባለው ደም ብዛት፣ ኮለስትሮ፣ ስኳር እድሜ እድሜያቸው ገፋ ያሉ ሴቶች ሁሉንም ብትጠይቁ እንደዚያም ችግር አለ እና ሆርሞናችን ዝቅ ባለ ቁጥር ይዞብን የሚመጣው ነገሮች እነዚህ ናቸው። ስለዚህ እነዚህ ሶስት የተለያዩ የሆርሞን ስቴፖች አሉ ፔሪ ሜኖፖዝ ሜኖፖዝ እና ፖስት ሜኖፖዝ ምንለው ማለት ነው ስለዚህ አሁን ማድረግ ያለብን ፔሪ ሜኖፖዝ ላይ ስንገባ እና ሜኖፖዝ ላይ ስንገባ ዊንዶውስ ኦፍ ኦፖርቹኒቲ ወይም ወርቃማው መስኮት የሚባል ነገር አለና እዚህ ላይ ካልን ቴራፒዎች መውሰድ ይችላሉ ሰዎች መስራት የምንችለው አሁን ነው ስለዚህ እንደዚህ አይነት ሲምፕቶሞችን ሲሪየስ አድርገን ይዘን በተለይ ውጭ ያለ ምን ሰዎች ቴራፒዎች አሉ፣ ባዮ አይደንቲካል ሆርሞኖች አሉ እና ይህንን ትሪትመንት እየወሰድን እድሜያችንን ጤነኛ ሆነን መግፋት እንችላለን። ዋናው አላማው ምንድን ነው? እድሜ እድሜያችን በገፋ ቁጥር የተለያዩ በሽታዎች ስለሚፈራረቁብን በሽታዎቹን በተቻለን መጠን እነዚህ አሁን ያለብን ሲምተም አሁን ነው መስራት የምንችለው እና ዊንዶውስ ኦፍ ኦፖርቹኒቲ የሚባለውን መስኮቶች መጠቀም እንችላለን። ለማያውቁ ሰዎች የእኔን ድምፅ አሰሙ። ያለውን ቴራፒ መጠቀም እየቻላችሁ እራሳችሁ መጀመሪያ ለሆርሞን ሆርሞን መውሰድ ራሳችንን መጀመሪያ ማዘጋጅ መቻል አለብን። ራሳችንን ኢንፎርም ማድረግ መቻል አለብን። ራሳችንን ኢንፎርሜሽን እጃችን ላይ ነው ያለው እና ባዮ አይደንቲካል ሆርሞን ምንድን ነው? ሲንቴቲካል ሆርሞን ደግሞ በፊት በርስ ኮንትሮል ነው ብለን ስንወስደው የነበረ ሆርሞን ምንድን ነው? አሁንስ እድሜያችን ከገፋ በኋላ ሚኖፖዛ ስንገባ የሚሰጠው በመሆንስ ምን ይመስላል? ድምፅ አሰሙልኝ። ላይክ ሼር፣ ሰብስክራይብ እያደረጋችሁ የኔ ኢንፎርሜሽን የኔ የማውቀውን ነገር ወደ እናንተ ለማቅረብ ሁልጊዜ ዝግጁ ነኝ። ፕሮግራሜ ይህን ይመስላል። ስለአዳመጣችሁኝ በጣም አመሰግናለሁ። ላይክ ሼር፣ ሰብስክራይብ እንዳይብል ደረሳ